ሰላም ተመልካቾቻችን እንደምናላችሁ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዤ ቀርብ ያለው ከዜናዎቹ ጋር ተስፋ አይጠገብ ነኝ። አብራችሁን ቆዩ። ዘላቂ ሰላምን በማጽናት ማህበረሰብን በልማት ተጠቃሚ ለማድረግ እየተሰራ መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ተናገሩ። የዞኑ የልማትና የመልካም አስተዳደር ተግባራት የስምንት ወራት አፈጻጸም ግምገማ በገንዳ ውሃ ከተማ ተካሂዷል። ኤልያስ ጋሻው ዝርዝር አለው። በምዕራብ ጎንደር ዞን የስምንት ወራት የልማትና የመልካም አስተዳደር ተግባራት እቅድ አፈጻጸም ግምገማዊ ውይይት ተካሂዷል። በዞኑ በስምንት ወራት ውስጥ ከተከናወኑ አበይት ተግባራት መካከል የመስኖ ስራ፣ የተቋረጡ መሰረተ ልማቶችና የተዘጉ ትምህርት ቤቶችን ስራ ማስጀመር ናቸው። በዞኑ ከሚገኙ ከተሞችና ወረዶች የገጠማቸውን ችግር በመመከት የልማት ስራዎችንም ከህግ ማስከበር ጎን ለጎን እያከናወኑ መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ተናግረዋል። ጠላት በአራት አቅጣጫ ሰብስፎ በመጣበት ሰዓት የጸጥታ መዋቅሮ ብቻ ሳይሆን ህዝቡም ጭምር ከጎናችን ወጣቱ ከጎናችን በመሰለፉ ገንዳ ከተማን ሳናስደፍር ቀርተናል። የጸጥታ ስራውን በተገዩ መንገድ እየመከትን የልማትና የመልካም አስተዳደር ስራዎችንም በጎን በጎን ስናስቀጥል ላይ ቆየናል። በዚህም ከፍተኛ የሆነ ለውጥ ተመዝግቧል። ሰላምን ለማጽናት የሁሉንም አካል ርብርብ እንደሚጠይቅ የገለጹት ዋና አስተዳዳሪው በቀጣይ ወራቶች በሁሉም ዘርፎች ያልተከናወኑ ተግባራትን በመፈጸም ዞኑን በልማት ማበልጸግ ይገባል ብለዋል። በርካታ የጠላት ኃይልን የተደመሰሰበት በርካታ የጠላት ኃይል እጅ የሰጠበት ሁኔታ ነው ያለው። የወረዳ አመራራችን የጸጥታ መዋቅራችን ሚና ቀላል አይደለም እና በስምንት ወሩ ያከናወናቸውን ተግባራት እንዳሉ ሆነው በቀሪ አራት ወራት በስምንት ወሩ ያላሳካናቸውን ጨምረን አካክሰን በተገቢው መንገድ ጥረት በማድረግ የልማት ስራዎቻችንን ያቀርናቸው እቅዶች እናሳካለን። የዞናችንን ሰላም አስተማማኝ በማድረግ የቀጣይ የልማት ስራዎቻችንን አጠናክረን በማስቀጠል የተሻለ ዞን፣ የተሻለ የሰላም ዞን፣ የልማት ዞን እንዲሆን አበክረን እንሰራለን። ለዚህ ደግሞ ትልቁ አቅማችን ይህ ኃይል ነው። ከውይይቱ ተሳታፊዎች መካከል የመተማ ወረዳ ዋና አስተዳዳሪ አቶ ደሳለ ሞገስ ከህግ ማስከበር ጎን ለጎን የልማት ስራዎች እየተከናወኑ መሆኑን አስረድተዋል። በቀጣይ ትምህርት ተጠናክረው እንዲቀጥል፣ ሰላምን በዘላቂነት ለማረጋገጥ የሚከናወነው ተግባር ተጠናክሮ ይቀጥላል ብለዋል። ፀረ ሰላም ኃይሉ ህዝብን በማደናገር የተለያዩ እንቅስቃሴዎች የነበረበት ቢሆንም በአሁኑ ሰዓት ግን በአብዛኛው ቀበሌዎቻችን ማለት ይቻላል ነጻ አድርገን የቀበሌ መዋቅር አደራጅተን አሁን የተለያዩ የልማት ስራዎች እየተከናወኑ ነው ያሉት። የጤና መድን ሁሉም የግብርና ስራዎች የመስኖ ልማት ስራዎችም እንደዚሁ በተሻለ መጠንና ሰው ያለ ስጋት እያከናወነ ያለበት ብዙ ትምህርት ቤቶች ተዘግተው ነው ያሉት። እነዚህ ትምህርት ቤቶችን የማስከፈት ስራ ጀምረናል። በደረስንባቸው ቀበሌዎች አሁን የጤና መድን አባል እያደረግን ነው የምንገኘው። ማህበረሰቡ ከስጋት ወጥቶ ወደ መደበኛ ኑሮ እንዲመለስ በትኩረት መስራት እንደሚገባ የአዳኝ አገር ጫቆ ወረዳ አስተዳዳሪ አቶ ሰጠይ ቀስቅስ ተናግረዋል። ማህበረሰቡን ወደ መደበኛ ኑሮ የመመለስ ስራ ከሁላችን ይጠበቃል። የልማት ስራዎችን አጠናክሮ መቀጠል በተለይ ሰብል እዚህ በኋላ ሰብል ስራዎች የሚሰሩበት ነው። ተማሪዎች ወደ ትምህርት ቤት እንዲገቡ የሶስተኛ ዙር የተማሪ መዝገብ አለ። እሱን ወደ ትምህርት ቤት የማስገባት ስራ እንሰራለን ወስደን በቀሪ ወራት በጋራ በመግባባትና በተጠናከረ ክንድ ዞኑ ወደነበረበት ሰላሙ በመመለስ ማህበረሰቡን የልማት ተጠቃሚ ማድረግ እንደሚገባ በግምገማ መድረኩ ተገልጿል። የክላስተር ልማት ስራዎችን ተግባራዊ በማድረግ የግብርናውን ዘርፍ ውጤታማ ለማድረግ እየሰራ መሆኑን የጎንደር ከተማ አስተዳደር አስታወቀም። የአማራ ክልልና የጎንደር ከተማ አስተዳደር የስራ ኃላፊዎች በከተማዋ የግብርና ልማት ስራዎችን ጎብኝተዋል። ያየፈንቴ ተጨማሪ ዘገባ አለው። የአማራ ክልል የመንግስት የስራ ኃላፊዎች በጎንደር ከተማ የሚገኙ የልማት ስራዎችን ጎብኝተዋል። በጉብኝታቸውም የ2017 በጀት ዓመት የችግኝ ቅድመ ዝግጅት የቋሚያ አትክልትና ፍራፍሬ ስራዎችንና በከተማዋ በዶሮ እርባታ ለተሰማሩ ኢንተርፕራይዞች የተገነቡ ሼዶችን ተመልክተዋል። በማር ምርትና በቋሚያ አትክልት ልማት ተሞክሮ ያላቸው አርሶ አደሮች መኖራቸውን ያነሱት የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አበራ ደባ በዘንድሮ የአረንጓዴ አሻራ ምራ ግብር ከ4.1 ሚሊዮን በላይ ችግኞችን ለመትከል የቅድመ ዝግጅት ስራ እየተከናወነ ሰላም መሆኑን አስታውቋል። በደንም በፍራፍሬም እያፈላን ያለነ ዛሬ ያየነው ደግሞ ሁለት ነጥብ ዘጠኝ ከሚፈላበት አካባቢ ስለሆነ ጥሩ ቁመና ላይ እንዳለ ነው ያየነው። በዚሁ አካባቢ ሚያለሙ ከሶስት ነጥብ አምስት ሄክታር እስከ አራት ሚያለሙ ወደ ሶስት አርሶ አደሮች ያሉ በተለይ በአትክልትና ፍራፍሬ በማርምርትም እንዲሁ በክላስተር የሚያለሙ እና በማር ምርት ደግሞ በተሻለ መንገድ ቤት የሰሩ የወተት ላም ያለሙ በተለይ የንቦችን በተመለከተ እንዲራቡ ጭምርት ሙያዊ ድጋፍ የሚያደርጉ ገበሬዎችን ነው ዛሬ ያገኘ ነው። በዶሮ እርባታ የተሰማሩ አልሚዎች በአንድ ክላስተር እንዲያልሙ የሚያስችል ሼድ በ60 ሚሊዮን ብር መገንባቱን ያስታወቁት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ኢንተርፕራይዞች ቦታውን ተረክበው እንዲሰሩ ርክክብ እንደሚደረግ ተናግሯል። ወተት ሀብት ላይ በክላስተር የዶሮ ላይ እንደዚሁ በክላስተር የንብ ላይ በክላስተር ስራዎችን ጀምረን በጣም ውጤታማ ውጤታማ የሚባሉ ሰርተናል ማለት ነው። በአካባቢው ላይ የጉድጓድ ውሃ እንዲያወጡ እንዲጠቀሙ እሱንም ደግሞ እኛ በማሽንም ቴክኖሎጂ በማቅረብም ከእነሱ ጋር ሆነን እንደምንሰራ ነው። የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ብርሃኑ ጣም አለው በከተማዋ በግብርናው ዘርፍ ኢኮኖሚያዊ ጠቀሜታ ያላቸው የቡናና ሌሎች ፍራፍሬዎች እየለሙ እንደሚገኙ መመልከታቸውን ገልጸዋል። ጎንደር ከተማ በግብርና ምርት ትልቅ አቅም አላት ያሉት ስራ አስፈጻሚው ቀጣይ ክልሉ የከተማዋን የኢንቨስትመንት ልማት ለመደገፍ የሚያስችል ምልከታ ማድረጋቸውን ተናግረዋል። ዛሬ በምልከታችን ያየነው ያየ ነው የከተማ ጎንደር ከተማ አስተዳደር የግብርና ምርት ትልቅ አቅም ያለው ከተማ ነው። በዙሪያው ወደ 11 ቀበሌዎች የገጠር ቀበሌዎች አሉት። ስለዚህ በቀጣይ እነዚህን ቀበሌዎች ወደ ተሻለ የኢኮኖሚ ተጠቃሚነት በተለይ በፍራፍሬ ልማት፣ በዶሮ እርባታ፣ በእንቁላል ልማት፣ በስጋ ምርት፣ በእነዚህ ላይ እምቅ አቅም ያለው ከተማ ከመሆኑ ጋር ተያይዞ እነዚህን ቀጣይ እንዴት አድርገን እናስፋ፣ እንዴት አድርገን እንስራ ብለን ትምህርት የወሰድንበት ምልከታ ነው ብሎ መውሰድ ይቻላል። በቀጣይ የከተማ ልማት ለመደገፍ የክልሉ መንግስት በትኩረት እንደሚሰራም ጠቁመዋል። በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ በተለያዩ የስራ ዘርፎች የተደራጁ ሴቶች ውጤታማ መሆናቸውን ተናገሩም። ዓለም አቀፍ የሴቶች ቀንን አስመልክቶ በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ በውጤታማ ሴቶች የተከናወኑ የልማት ስራዎች ተጎብኝተዋል። ቃል ኪዳን ኃይሌ ተጨማሪ ዘገባ አላት። በዓለም አቀፍ ደረጃ ለ114ኛ ጊዜ በኢትዮጵያ ደግሞ ለ49ኛ ጊዜ የሚከበረው ዓለም አቀፍ የሴቶች ቀን በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ በተለያዩ ዝግጅቶች ተከብሯል። በእለቱ በወረዳው የሚገኙ የተደራጁ ሞዴል የሴቶች የልማት ህብረትና በውጤታማ ሴቶች እየተሰሩ ያሉ የልማት ስራዎች ተጎብኝተዋል። በወረዳው የሚገኘው ከርከር ባለ እግዚአብሔር ቀበሌ 580 አባላት ያሉት የሴቶች የልማት ህብረት አባል የሆኑት ወይዘሮ ሳባ ገብረ ሚካኤል እና ወይዘሮ አደይ መንግስቱ በልማት ስራው ተጠቃሚ ታቸውን እንዲህ ይገልጻሉ። 19 ያክል የወተቶች ላሞች አሉን። በቀን እስከ 200 ሊትር የራሳችን እናገኛለን። ወደ 50 ሺህ አካባቢ ነው የተነሳ ነው። ሶስት ላሞችን ያክል ነው የገዛ ነው። እነሱን እያሳደግ ለወተት ምርት እስኪደርሱ ድረስ እዚህ ያሉትን ገበሬዎች ወተት እየተረከብ ጎን ለጎን ያንን እንሰራ ነበር። በከብቶችም ሆነ በደሮች በመስኖ ሁሉን እንጠቀማለን። እየሰራነ ነው ያለን አሁንም ያው ጥቅም ስላገኘንበት ተትንሽ ተነስተን ወደ ትልቅ ስለደረስንበት እየሰራን ነው ያለን። በአንዲት ላም ነው የጀመርነው። አሁን አምስት ላሞች ደርሰናል። ኛ የተመሰገነ ይሁን ደህና ኑሮ አለን። የላይ አርማጭሆ ወረዳ ሴቶች ሕጻናትና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ የካባ መንግስቱ እንደሚሉት በወረዳው የሚገኙ ሴቶች ተደራጅተው እንዲሰሩ በመደረጉ ኢኮኖሚያዊ ተጠቃሚነታቸውን ማሳደግ ተችሏል ብለዋል። ሴቶች በጓሮ አትክልት፣ በዶሮ እርባታ፣ በእንስሳት በወተት ምርት በበግ ድልብ እና በስንዴ ልማት ላይ የተደራጁ ሴቶች አምስት መቶ ሰማንያ ሴቶች ተደራጅተው የኢኮኖሚ ተጠቃሚ የሆኑበት ሁኔታ አለ ማለት ነው። ወደ 1870 ሴቶች አሉ የተደራጁ ማለት ነው። እነዚህ ሴቶች የኢኮኖሚ ተጠቃሚ እንዲሆኑ ደግሞ ሌሎችም ላይ ሌሎች ቀበሌዎች ላይ ደግሞ ተደራሽ እንዲያደርጉ ምርጥ ተሞክሯቸውን ደግሞ እየሰሩበት ያለበት ሁኔታ አለ። የማዕከላዊ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ቀኑ ቢያድጎ የሴቶችን ኢኮኖሚያዊ አቅም ለመገንባት በማለም በዞኑ በተለያዩ ዘርፎች በአስራ አምስት ወረዳዎችና በአራት ከተማ አስተዳደሮች እየተሰራ መሆኑን ተናግረዋል። በዚህም ከ ሶስት መቶ ሺህ በላይ ሴቶች በሴቶች የልማት ህብረት መሳተፋቸውን ገልጸዋል። በዚህ ልማት ህብረት ውስጥ የተካተቱ ሶስት መቶ ሰላሳ ሰባት ሺህ ሁለት መቶ ሰባ አንድ ሴቶች ተደራጅተዋል። በዞን ደረጃ አሁን ማርኬትን መሰረት አድርገን ከሁለት ሚሊየን ሰባት መቶ ሰባ ስምንት ሺህ ብር ያስቆጠምንበት ሁኔታ አለ ወደ ስድስት መቶ ስድስት ሺህ ሁለት መቶ ሰማኒያ ስድስት ሴቶች ማለት ነው። በዚህ ጉብኝት በኢኮኖሚ የራሳቸውን ያበለጸጉና ስራ እድል የፈጠሩ ጀግና ሴቶችን ስራቸውን የመጉብኘትና ተሞክራቸውን የማስፋት ነው። በጉብኝቱ ላይ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የኢንስፔክሽንና ስነ ምግባር ቁጥጥር ኮሚሽን ኃላፊ ሳቤላ ፍቃዴ ጉብኝቱ የሴቶችን ተጠቃሚነት የተመለከቱበትን መሆኑን ገልጸው በቀጣይም ይህንን ይበልጥ ለማሳደግ መስራት እንደሚገባ ተናግረዋል። በጣም ተስፋ ያላቸው ሴቶች እንዳሉና እነዚህ ደግሞ መስፋት ከቻሉ የተሻለ ሴቶችን በተሳታፊና ተጠቃሚ ማድረግ እንደምችል ያለየንበት ሁኔታ ነው ያለ። በፖለቲካም ተጠቃሚ በማድረግ በኩል ሴት መሪዎች ቀበሌላ ሴት መሪዎችን አይተናል። በማህበራዊ ዘርፉም በኢኮኖሚ ዘርፉም በፖለቲካ ዘርፉም ለወደፊቱም እንደዚህ የምናበረታታቸውን እያበረታታ የምናሰፋቸውን ለማስፋት በጣም ጥሩ እውነቶችን ያየንበትና ያስተናገድንበት በዓል ነበር። በጉብኝቱ የክልልና የዞን ስራ ኃላፊዎች ሞዴል ሴቶችና የሴቶች የልማት ህብረት አባላት ተሳታፊ ሆነዋል። ከ3 ሚሊዮን ብር በላይ ግምት ያለው የጤፍና የበርበሬ ምርት በህገወጥ መንገድ ከሀገር ሊወጣ ሲል በቁጥጥር ስር መዋሉን የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ አስታወቀ። በዞኑ የህዝቡን ሰላምና ደህንነት ከማስጠበቅ ጎን ለጎን ህገ ወጥ እንቅስቃሴዎችን ለመቆጣጠር በትኩረት እየተሰራ መሆኑን ተገልጿል። አምሳላ ሞኜ በዝርዝር ተመልክቶታል። በህገ ወጥ መንገድ ከሀገር ሊወጣ የነበረ የጤፍ የበርበሬና የቅመማ ቅመም ምርት በቁጥጥር ስር መዋሉን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ገልጸዋል። የተያዘው ምርት ከ3 ሚሊዮን ብር በላይ ግምት እንዳለው የገለጹት ኮማንደሩ የጸጥታ ኃይሉ በወሰደው ጠንካራ ተልዕኮ ምርቱ በቁጥጥር ስር መዋሉን ተናግረዋል። ጤፍ ከ66 ኩንታል በላይ ነው። ሁለተኛ በርበሬ ነው። በርበሬ ከ78 ኩንታል በላይ ነው። በተጨማሪም የተለያዩ ቅመማ ቅመም፣ ጥቁር አዝሞድ፣ ነጭ አዝሞድ የሚባላሉ እና አጠቃላይ እንግዲህ ከ165 ኩንታል በላይ ነው። ይህ በገንዘብ ሲተመን እንግዲህ ከ3.5 ሚሊዮን ብር በላይ ገንዘብ ግምት ያለው ንብረት የግብርና ውጤት ላልተፈለገ አገልግሎትና ላልተፈለገ ቦታ ሲንቀሳቀስ ያው በጸጥታ ኃይላችን ትጉ ተሳትፎና እንቅስቃሴ መያዝ ችለናል ማለት ነው። ለሀገርና ለሕዝብ ጠቃሚ የሆኑ ምርቶችን በመላክ ለእርስ በርስ ግጭት የሚውል መሳሪያ ማስገባት ተገቢ አይደለም ያሉት ኮማንደር ሙላት፣ ህገ ወጦችን በማጋለጥ ረገድ ህብረተሰቡ የበኩሉን ኃላፊነት እንዲወጣ አሳስበዋል። ከእኛ የሚሄዱትም ጠቃሚ የሆኑና ገንቢ የሆኑ ነገሮች ናቸው ማለት ነው። ነገር ግን ከሌላ አካባቢ ወደኛ የሚመጡት በተቃራኒው የሰው ልጅ ሕይወት የሚቀጥፉ ለእርስ በርስ ጦርነትና ግጭት መንስኤ የሚሆኑ እነዚህ ነው የሚመጡት። ጥይት ነው የሚመጣው። በአገር ላይ የሚያደርሰውን አጠቃላይ በሰው ህይወት ላይ የሚያደርሰውን ኪሳራ በንብረት ላይ የሚያደርሰውን ኪሳራ ፕላስ የአገርን ኢኮኖሚ እንዴት እየጎዳ እንደሚችል ሊጎዳ እንደሚችል ተገንዝበን ከዚህ ነገር ቢያንስ የሚቆጠቡ ወንድሞቻችንም ሆነ ወደ ሳሳተ ተግባር የገቡትንም ማስተካከል ማረም ድፋም ካለ በህግም የመጠየቅ ስራ መስራት መቻል እንዳለብን ህብረተሰቡ ተረድቶ መስራት አለበት። በአመራሩና በዞኑ ጸጥታ አካላት ጥምረት በተሰራ ስራ ምርቱ ከሀገር ሳይወጣ መያዙን በስምሪቱ የተሳተፉት የዞኑ ሰላም አስከባሪ አባልና የሰው ኃይል መሪ አለኸኝ አስማማው ተናግረዋል። የዞኑ ሰላም አስከባሪ ያው አመራሮች ደግሞ ከሰላምና ደህንነቱ ሌሎችም ከፖሊስ ከነዚህ መዋቅር በመስራት በተሰጠን ትዕዛዝ መሰረት ደንደፈጣ በመያዝ በሞተር እና በክላክተር በካሮ አጓጉዞ የወሰዷቸውን ንብረቶች በአንድ ላይ በማሰባሰብ ሰዋይላችን አጠናክረን ንብረታችን ወደ ዝሆናችን ገበያ ያደረገ። ቀጠናው ከጎረቤት ሀገራት ጋር መዋሰኑ በርካታ ጠቀሜታዎች ቢኖሩትም ለህገወጥ ዝውውርና ድንበር ተሻጋሪ ወንጀሎች ተጋላጭ እንዳይሆን እየተሰራ ስለመሆኑም ተገልጿል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ተስፋ የጠገብ ነበርኩ። ጤና ይስጥልን።